አብዛኞቻችሁ ታቆኛላችሁ ብዬ አስባለሁ። ያው ፕሮፌት ጌታቸው እባላለሁ። ከሙስሊም ቤት ነው የመጣሁት። ስለዚህ ከሙስሊም ቤት ነው የወጣሁት። አስተዳደጌ ደግሞ እንግዲህ ጌታን ካገኘሁበት ጊዜ አንስቶ ያደግኩበት ቦታ ቤተ ክርስቲያን ነበረች። ያቸው ቤተ ክርስቲያን ደግሞ ቃለ ሕይወት ቸርች ትባላለች። ያደኩት እዛ ነው ማለት ነው እኔም በድጋሚ እንኳን አደረሰ እላለሁ። ወደዚህ እምነት እንዴት እንደመጣ እስቲ። ወደዚህ እምነት ስመጣ አብዛኛው ጊዜ ያው ወንጌል በምድር ሁሉ ይሰበካል። አሜን። በዱ ወንጌል በሚሰበክበት ሰዓት ላይ ወደዚህ እምነት የመጣውበት እንዴት ነው? አብዛኛውን ጊዜ ወንጌል በሚሰራበት በእኛ አካባቢ ላይ ወንጌል ሲሰሩ፣ ያንን ወንጌል የመቀበል ልቡም አልነበረኝም ምክንያቱም ፋሚሊ ላይ ያለ ተጽዕኖ አለ እና እዛ ውስጥ ብዙ ኮንፈርት የሚሰጥ ደስ የሚያሰኝ ነገር ባይሆንም ጌታ ደግሞ ያው ይነካል እና ጌታ ኢየሱስ አገኘኝ። እዛ እንግዲህ ያው የክርስቶስ ኢየሱስ ሆኜ ጌታን ተቀብዬ ያለው አገልግዬ በአገልግሎት ህይወት ውስጥ እስካሁን አለሁ ማለት ነው። ጌታ ይመስል። በዛ እምነት ውስጥ በምትኖርበት ጊዜ ምን አይነት እምነት ነበር መጀመሪያ ማለት ነው? ያው መጀመሪያ በእርግጥ ያው ምንድነው ፋሚሊ መጀመሪያ ላይ መጀመሪያ አካባቢ ላይ ኦርቶዶክስ ነበሩ። ከዛ ቀጥሎ እንደገና ወደ እስልምና ውስጥ ገቡ። እዛ እዛ ውስጥ እኔ እስልምናው ላይ ያሉ ኦርቶዶክስም ላይ ያሉ የመጀመሪያ ልጅ ነኝ ለእኛ ቤት። እዛ ውስጥ ነበርኩኝ ሃይማኖት ውስጥ። ስለዚህ እኔ ግን ወደ ጌታ የመጣሁት ኦርቶዶክስ እያለሁ ሳይሆን ሙስሊም በነበርንበት ሁኔታ ውስጥ እያለሁ ወደዚህ ስለዚህ በእስልምናው እንደነበርክ ነግረናል እና ምን አይነት ተሳትፎች ነበሩ? ለምሳሌ ቁርአን በመቅረስ ሊሆን ይችላል። በተለይ አው በርግጥ እዛ ውስጥ ቁርአን ቀርቻለሁ ብዬ አልልም። ምክንያቱም እዛ ስቴፕ ላይ አልደረስኩም፣ ቁርአን የሚባልበት ስቴፕ ላይ አልደረስኩም። ግን መስጊድ ያው ይሄዳለሁ፣ መላለሳለሁ። አንዳንድ የእስልምና አካሄዶችን እየተማርኩ ባለሁበት ሰዓት ላይ ነው ጌታ ያገኘኝ። ኢየሱስ ጌታ ነው። ጌታ ይባረክና። ለክርስትና የነበረ አመለካከት ምን አይነት ነበር? በእርግጥ ለክርስትና የነበረኝ አመለካከት ያው ሰው የሚገባው ክርስትናን በደንብ አድርገው የሚገባው እቤት ውስጥ ሲሆን ነው። እና እቤት ውስጥ ካልሆነን በእግዚአብሔር መንግስት ውስጥ ሆነን ክርስትናን ካላየነው፣ እዛኛው ዓለም ላይ ሆኖ በጣም ነው የሚያስጠላው። ኢየሱስ ሲባል ምናምን በጣም ነው የሚከብደው የሚያስጠላው። እና እኔ እዛኛው ዓለም ውስጥ እያለው ኤንጤ የሚባል ነገር ኢየሱስ የሚባል ሰው ሳይሁሉ ሁሉ በቃ በጣም ነው የሚያስጠላኝ፣ ማለት ደስ አይለው። ምናልባት ታቁታላችሁ ጌታን ሳታገኙ በፊት የነበረውን ዓለማችሁንና ደስ የማይል ማላስበው አይነት ነገር በቃ እንደዛ አይነት ህይወት ነበር ያለኝ። አመለካከት በቃ ባለው ሃይማኖቴ፣ መቆም መጽናት፣ እዛ ውስጥ መቀጠል፣ ከዛ በዛው ሃይማኖት ውስጥ ቀጥዬ ያው መጨረሻውን እንግዲህ እዛ ውስጥ ሆኜ እነሱ የሆነ ነገር መሆንን ነው ማስበው። ወደዚህ እመጣለሁ ብዬ አላስብም ነበር። በሰዓት እንዴት ወደ ክርስትና መጣ? በመጣ ሰዓትስ ከአካባቢ ከቤተሰብ ከጓደኛ ተቃውሞች ይኖራሉ ነው። እነዛን ተቃውሞች እንዴት አለፍካቸው? አዎ ይሄ በጣም የሚደንቅ ነው። አብዛኞቹ ምናልባት ይሄንን ያው ሚዲያ የሚከታተሉ ሰዎች ያዩታል ብዬ አስባለሁ። ክርስትናን በተቀበልኩበት ሰዓት ላይ በብዙ ጓደኞች እንዲሁም ደግሞ በፋሚሊም በጣም አደገኛ ተጽዕኖ ነበረብኝ። በጣም ተጽዕኖ ነበረብኝ ከጓደኛም ከቤተሰብም አንጻር እስከ መሰደድ ድረስ አንፈልግህም በቃ እዚህ ከኛ ጋር መቀጠል አትችልም እስክባል ድረስ ይሄ ነው ብዬ ልገልጸው የማልችል በጣም ከባድ የሆነ ተጽዕኖ አሳልፍ ያለሁ እዛ ውስጥ ማለት ነው። በጣም አደገኛ ተጽዕኖ ነበረ። ከቤተሰባችሁ እግዚአብሔር መጀመሪያ የማንን ልባ እንኳኳ? ማነስን የከፈተለት ፈቃደኛ ሆነ? በእርግጥ ከእኛ ቤት እንዳልኳችሁ እኔ መጀመሪያ ልጅ ነኝና የመጀመሪያው ምንድነው ምንም ሰው ጠንካራ ቢሆን በጣም ጠንካራ ቢሆን እልህኛ ቢሆን እግዚአብሔር ላይ ግን እልህኛ መሆን አይቻልም የሚያሸንፈው ነገር የለም ጌታ እኛ ቤት ውስጥ የመጀመሪያ ልብ ያንኳኳው የኔ ነው እኔን የተማረኩት ማለት ነው ጌታ ይባረክና ከቤተሰብ ማን እግዚአብሔር መጀመሪያ ላይ ምርኮ አድርጎ ሰጠን አሁንስ ምን ያሉ ደግሞ ጌታ አግኝተዋል ከቤተሰቡ ዋው በጣም ደስ ይላል ማለት እኛ ቤት ውስጥ እንግዲህ እግዚአብሔር እኔን ምርኮ አድርጎ ለራሱ ካደረገ በኋላ ወንድሞች በጌታ ሆነዋል በጌታ መጥተዋል እኛ ቤት ውስጥ ማለት ነው ከኔ ቀጥሎ ያለው ታናሽ ወንድሜ ታናሽ ወንድሜ ከዛ እንደገና ደግሞ ቀጥሎ የሚቀጥለውም ሶስተኛ ማለት ነው እኛ ቤት ውስጥ እኔን ከጠራ በኋላ እነሱን አግኝቻለሁ አሁን ፋሚሊው እንዳለ ግማሹ ማለት ይቻላል በጌታ ሆነዋል ከዛ በኋላ ብዙ ይችላል መጀመሪያ ወደዚህ ቤተ ቤተክርስቲያን ገና ደህንነት ተምረ ምናምን ደቀ መዝሙር አለ እምነት ካገኘ በኋላ ይንን እምነት ኢየሱስን ካገኘ በኋላ በየትኛው ነው ደህንነት ተምረ ደቀ መዝሙር ተምረ በአገልግሎት ህይወት ጠንክረ መሰረት የጣለች ቤተክርስቲያን የትኛዋ ናት? ምን ትባል? በጣም ደስ ይላል። እንዳልኳችሁ መጀመሪያ ላይ ደህንነት የተማርኩት ደቀ መዝሙር የተማርኩት ጌታን ያገኘውበት ቃለ ሕይወት ቤተክርስቲያን አለች እና። ያቺ ቤተ ክርስቲያን በጣም ለኔ ትልቅ ለመንፈሳዊ ነገሬ መሰረት የጣለች ቤተ ክርስቲያን ናት እና በዚሁ አጋጣሚ ምናልባት ያየዋል ብዬ አስባለሁ። ጌታ ቢፈቅድና ብንኖር አንድ ቀን ይመጣል ብዬ አስባለሁ። እኔን መሰረት ያስያዘኝ በጣም ማረሳው መንፈሳዊ ዘር የዘራብኝ እንደ ስፒሪቹዋል ፋዘር ማለት ነው፣ ትልቅ ዋጋ እኔ ላይ የከፈለ ተመስጌን ይባላል። ደህንነት ያስተማረኝ ደቀ መዝሙር ያስተማረኝ፣ በጣም ድንቅ የእግዚአብሔር ሰው እንዲሁ ደግሞ ለመንፈሳዊ ህይወቴ መሰረት የጣለችልኝ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሰሜን ዲዳ አጥቢያ ምናልባት ስለሚያዩት ማለት ነው። ያቺ ቤተክርስቲያን ለእኔ ትልቅ ባለሁለት አይነት በመዝሙር 133 ላይ እንደሚል ወንድሞች በህብረት ቢቀመጡ መልካም ነው እነሆ ያማረ ነው ይላልና፣ በቤተ ክርስቲያን ውስጥ ስናድግ ህብረቶች ይኖራሉ እና ከህብረቶች ውስጥ አንዱ ኳየር ነው በዛ ኳየር ውስጥ ነበርክ ወይ? ካለም ደግሞ ምን አይነት ተሳትፎች ነበሩ እንዴ ያሳለፍከው? አዎ ያው አገልጋይ አንድ አገልጋይ ሲነሳ ቶሎ ብሎ ይሄ የጸጋ ስጦታ ለቤተ ክርስቲያን የሰጠው የጸጋ ስጦታ እስኪገለጥ ድረስ የሚጀምርበት መንገድ ኳየር ይመስለኛል ለአብዛኛው አገልጋይ እና የጀመርኩት በኳየር ነው የጀመርኩት እና ኳየር ነበረን እዛ ኳየር ውስጥ ነበር ማገለግለው ተስፋት ተሳትፎም ነበረኝ። እንዲህ ሊደርነት ላይ ኳየር ሊደርኔ ምናምን አገለግል ነበረ። እዛ ውስጥ ነው የተንቀሳቀስኩት። በመጀመሪያ ቃል ስታገለግል ጸጋን ለይተ ነበር ወይስ በሂደት ነው? በእርግጥ በርግጥ ምንድን ነው ያው ጸጋ ለቤተ ክርስቲያን ሲሰጥ አንድ ሰው ወዲያው ጸጋውን ጸጋ ይሄ ነው እንዴ አንድ አባት ያስፈልገዋል ማለት ውስጡ ላይ ያለውን ዘር የሚያሳየው አቅጣጫ የሚያሳየው እንዳልኳችሁ፣ መጀመሪያ መንፈሳዊ መሬ ወይ ደግሞ አስተማሪ በሚያስተምረኝ ሰዓት ምን አይነት ነገር በእኔ ውስጥ እንደሚገለጥ ይነግረኝ ነበር። አንተ እግዚአብሔር ነገር አለብህ፣ ነቢይነህ ውስጥ ላይ እንዲህ አይነት ነገር አለ ይለኝ ነበር። ደህንነት ስማር፣ ደቀ መዝሙር ስማር እና እዛ ውስጥ የእግዚአብሔር ጸጋ እየተገለጠ መጣ። በሂደት ውስጥ ያ መንፈሳዊ ነገር፣ ያ መንፈሳዊ ህይወት እያደገ እያደገ መጣና አሁን ላለው አገልግሎቴ መሰረት የጀመረው እዛ ቢሆንም በሂደት ውስጥ ግን የጸጋ ስጦታው እየተገለጠ መጣ። እሺ ያው የእግዚአብሔር መድረክ አይለመድም፣ ሁሉ ያስፈራል እና እንደ ሰው መድረክ እንደ ማንኛውም መድረክ አይደለም። እና ለመጀመሪያ ጊዜ ቃል ስታገለግል የፍርሃት ስሜት ይኖራል። ያንን የፍርሃት ስሜት እንዴት ወጣክ? እንደገና ደግሞ መጀመሪያ ቀን ቃል ያገለገልክ ጊዜ ምን በሚል ርዕስ ነበር ያገለገልከውስ? መጀመሪያ አካባቢ ላይ እንዳልኳችሁ ነው እንግዲህ። ምናልባት መድረክ እኛ ተከታታይ መድረክ እንደዚህ ስለምንቆም መድረክ የሚለመድ አይደለም ኢየሱስ ራሱ በክብሩ ያለበት ቦታ ስለሆነ መድረክ አይለመድም። ግን መጀመሪያ ላይ እኔ ስብከት ሲሰጠኝ የመጀመሪያው የስብከቴ ርዕስ አትፍራ ነበር፣ ኢየሱስ ጌታ አትፍራ ነበር። ግን የሚገርማችሁ ርዕሱ አትፍራ ነው፣ ግን መድረክ ላይ ስትቆሙ ደግሞ ፍርሃት አለ አይደለ? በራሱ የስጋ ፍርሃት አለ እና አትፍራ የሚል ነበር መጀመሪያ ላይ የሰበኩት ስብከት ግን ነበረ የሆነ ፍርሃት ነገር አላለ መንፈስ ቅዱስ ነው የሚረዳን ግን መድረክን መጀመሪያ ጊዜ ላይ ስትቆሙ የሰው ፊት አለ ራሱ በቃ እግዚአብሔር ክብር አለ ቦታው ላይ እና ትንሽ የሚያስፈራ ነገር ነበረው የሰብከት ርዕስ አትፍራ ነበር ግን ትንሽ ፍርሃት ነገር ነበረ እውነት ለመናገር አሁን ወደ ቤተክርስቲያኒቷ ስንመጣ መጀመሪያ ልክ ይህንን ራዕይ ስትቀበል እንዴት ነበር ማለት ከአገልጋዮች ትንቢት ሰምተ ነው? በጸሎት ነው? በዝማሬ ነው? በቃል በየትኛው መንገድ ነበር ይሄ ራእይ ጌታ የሰጠን? ይህንን ራእይ ስቀበል እግዚአብሔር በብዙ አይነት ጎዳና ይናገራል። እኔ ራእይ የተቀበልኩት በትንቢት አይደለም፣ ራእይን በትንቢት አይደለም የተቀበልኩት። የተቀበልኩት ራእዩን ራሴ ነኝ በምጸልይበት ሰዓት ነው እግዚአብሔር ይሄንን ራእይ የሰጠኝ። ከዛ በነቢያት ደግሞ ያረጋግጥልኝ ነበር ባለ ራእይ እንደመሆን ብዙ ትውልድ እግዚአብሔር በእኔ እንደሚሰራ ብዙ ትውልድ እግዚአብሔር በእኔ እንደሚተክል ብዙ ትውልድ እንደሚቀባ እግዚአብሔር በብዙ አይነት ጎዳና በብዙ አይነት የነቢያት መንፈስ እግዚአብሔር ያወራኝ ነበር። መጀመሪያ ተቀበልኩት ግን ኮንፈርሜሽን ያው ማረጋገጫ ምናምን የተቀበልኩበት ነው። የተቀበልክበትን እለት ታስታውሰዋል? የተቀበልኩበት እለት የተወለድኩበት እለት ነው፣ ሀሙስ ቀን ነው። ጌታ ይባረክ። ራእዩን የተቀበልኩ